ሰላምና ጤና ይስጥልኝ። የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በለተ ሐሙስ ቀን ሰኔ 19 2017 ዓ ም በምሽት በመረጃ ሰዓቴም መደመጥ አለባቸው ብዬ አሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የውሎ የአውደ ውጊያ መረጃዎችን ታዳምጣላችሁ። በቀዳሚነትም የአርስተ መረጃዎችን በማስደመጥም ጀምራለሁም። የከተማ ላይ ልዩ ኦፕሬሽኖች ተጠናክረው ቀጥለዋል። በጎጃም ደብረ ማርቆስ መሀል ከተማ ጀግኖች ልዩ ኦፕሬሽን እንደፈጸሙ የደረሱ መረጃዎች አመላክቷል። በርካታ የሰራዊት አባላቶችም ፋኖዎችን መቀላቀላቸውንም አጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቅጥና በላይ ዘለቀ እዘም ሜጀር ጄኔራል ኦባንት አባት ኮር ጣና ገላውዴዎስ ክፍለ ጦር ልዩ ስራ እንደሰራ የደረሱ መረጃዎች ማመላክቷል። አምስት መኪና የብልጽግና ሰሮት በሸዋ ደራ ፋኖ ነው በፍቃዱ በላይ ክፍለ ጦር በተደረገበት የደፍጣ ጥቃት ሙሉ ለሙሉ በሚባል ደረጃ ደውግ አመድም ተደርጓል። ከዚህ ጋር በተገናኘ ተጨማሪ ይዘናልም። የራስ አማራ ውብነት ሶስተኛ ኩር ሰሜን ብርቅዬ ክፍለ ጦር ከጥላት ጋር አንገት ለአንገት ትናንቆ እንደዋለም መረጃዎች ተሰምተዋል። ነብሏሎቹ ያገዘዙን ፖሊስ ጣቢያ በቦምብ ሲያጋዩት እንደዋሉ መረጃዎች ተሰምተዋል። ውድና የተከበራቸው የፋሲሎ ኤችዲ የዩቲዩብ ቻናል አድማሽ ተመልካቾቻችን በምሽት በመረጃ ሰዓት እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራች ቆየም

ሻለቃ ሶስት ሻምበል እንደ ጀግኖች ከቀጥናቸው ናቸው። ደምንጃር ሸንኮራ ባልጭ ቀበሌ እንደ አቦ ሸማኔ ተምዘግዝገው በመግባት የከተማ ዋና ፖሊስ ጣቢያ በመታታዊ ሁኔታ በመጠጋት እንደ ዘንዶ እየተሳቡ ከደረሱ በኋላ ቀጥታ በቅጥር ግቢ የካርታ ቁማር ሲጫወቱ የነበሩ የአገዙን ወንበር አስጠባቂ በኤፍ ዋን ቦምብ ሲያቀምሷቸዋል። ጀግኖች የነበለዋሉ ሻለቃ አንድ ቦምብ ወርውረው በጥላት ጩኸት በቦምቡ ፍንዳታ ድምፅ እንደ መረጃ ምንጮቻችን ገለጻ ሆነ፣ በርካቶችም ቁስለኛ ተደርገዋል ነው የተባለው። የአማራ አማራ ፋን ብሔራዊ ኃይል ሰሜን አማራ ቅጥና በላይ እዚ ራስ አሞራ ውብነ ሶስተኛ ኮር ሰሜን ብርቅዬ የክፍለ ጦር መርባ ምሽግ የነበረውን የአድማ ብተነን ደግሞ ሰላም አስከባሪ ብሎ ራሱን የሚጠረውን የአብይ ወንበር አስጠባቂ ሜኔሻ ስብስብ በዛሬው እለት በእለተ ሐሙስ ቀን ሰኔ 19 በጀግናው የሰሜን ብርቅዬ ክፍለ ጦር አባላት ከበባ በማድረግና ከምሽግ በማስወጣት ገርፈውታል ይም አስር ሞት፣ ከአስራ አምስት በላይ ቁስለኛና በርካቶችም እጅ ሰጥቶ ተማርከዋል። የአብይ ወንበር ጠባቂ ከነበረው ምሽግ ተጠራርጎ የሞተውና ቁስለኛውን አንጠባጥቦም ወደ ውቅን እንዲገባ ተደርጓል። በማስከተልም ሌላኛውን መረጃ በማስደመጥም ልጀምር የማረፋ ነው። ብሔራዊ ኃይል ሰሜን አማራ ቅጥና በላይ እዝ ሜጀር ጀነራል ውባንተ አባት ኮር ጣና ገላውዴዎስ ክፍለ ጦር ድልን ተቀናሽቶ ውሏል። ሜጀር ጀነራል ውባንተ አባት ተሯሪ ክፍለ ጦር ከሌጫ እስከ ገላውዴዎስ አድ በገበያ ባደረገው ውጊያ ጣና ገላውዴዎስ ክፍለ ጦር ተሯሪ ክፍለ ጦርን ለማገዝ ከገላውዴዎስ ቴሌ እስከ ሸሜ ማርያም ድረስም አውደ ውጊያን ፈጽመዋል። ሁለቱ ክፍለ ጦሮችን በቅንጅት መልካም ግዳጅን ፈጽመዋል። ያገዘዙን እድሜ አራዛሚ ወታደሮችም አለማው ያልጠበቀ ከባድ መሳሪያ ተኩሶ የፈጸሙት ካደረባቸው ፍራት መርበትበት የመነጨ እንደሆኑም ጭምር በሚገባም ተመልክተን አለው። የተባለው አምስት መኪና የብልጽግና ሠራዊት በሸዋ ደራ ፋኖ በፍቃዱ በላይ ክፍለ ጦር በተደረገበት ደፈጣ ሙሉ ለሙሉ ተደመሰሰም። በአሁኑ ሰዓት የብልጽግና ሰራዊት ከጃማ በራ ወደ ሰለክላኩ እየፈረጠጠ እንደሚገኝ የደረሱ መረጃዎች አመላክቷል። እንደ መረጃ ምንጮቻችን ገለጻም ስቦ ማስከዳት ተጠናክሮ ቀጥሏል። የአማራ ፋኖ በጎጃም ያቀረበውን ጥሪ በመቀበል በርካታ ያገዘ ሰራዊት ወደ ፋኖ እየተቀላቀሉ ይገኛሉ። በዛሮ ሁለት ከአድማ በተና ተቋም ወደ አማራ ፋኖ በጎጃም አንደኛ ክፍለ ጦር የተቀላቀሉ አባላት ወደ ጣኑ መብረቅ ብርግድ የተቀላቀሉ በርካቶችም ናቸው። ወደ ባህር ዳር ብርግድ የተቀላቀሉ ጭምር እንዳሉ ተሰምቷልም። ሞርተር ምድብተኛ ወደ መዝገቡ ጮቄ ብርግድም ተቀላቅሏል። ስዴ ከተማ ተደብቆ ከሚገኘው ግዳይና ዘራፊ ኃይል በመግዳት ወደ መዝገቡ ጮቄ ብርግድ መቀላቅሎ ተነግሯልም። ለመረጃ ምንጮቻችን ገለጻ ማለት ነው። ውድነ የተከበራችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማሽ ተመልካቾቻችን በምሽት በመረጃ ሰዓት የመደመጥ አለባቸው ብያሰብኳቸው ሰበር አሁናዊ አስቸኳይ ትኩረት የምሹ በርከት ያለ የውሎ የአውደ ውጊያ መረጃዎች እንደዛስደመጥኳችሁ ለሁላችሁም መልካም ምሽት ተመኘሁም።